ሰው መልካም ነው። እግዚአብሔር መልካም ነው። ሰውን የፈጠረው እግዚአብሔር ነው። ስለዚህ ሰው መልካም ነው እና ሲሰራው ኦሪጂናሊ ሲሰራው የሰውን ልጅ መልካም አድርጎ ነው የሰራው። አንዳችን ለሌላችን ደግ እንድንሆን፣ አንዳችን ለሌላችን መልካም እንድንሆን፣ የእሱን መልካምነት በእኛ ላይ የሚገለጥበት ሰዎች እንድንሆን ተደርገን የተሰራ ነው እና ያበጀን እንደዛ አድርጎ ከዛ እዚህ ዓለም ላይ ስንኖር የምንማራቸው ነው ክፋትም ከሆነ ክፋትን የምንማረው ለርንድ ነው፣ እየተማርን ከሶሳይቲው ከዛ ደግሞ የጨለማ ኃይላትም አሉ። የምንማረው ነው እንጂ ሰው ልጅ ሲወለድ መልካም ተደርጎ ተሰርቶ ነው የተወለደው። ግን አከራካሪነት በስነ መለኮትም በፊሎሶፊም አከራካሪ ነገሮች አሉ። እኔ ግን የምቀበለው ሲፈጥረን ስንሰራ መልካም ነን። ከዛ ግን የወደቀው ዓለም ውስጥ ስለምንኖር ሰይጣንም ያለበት ዓለም ውስጥ ስለምንኖር ክፋትን እንማረዋለን እንለማመደዋለን እንጂ ኦሪጂናሊ መልካም ሆነን ተፈጠርን ብዬ ነው ማምን። የአንዳንዶቹ ደግሞ የሚገርመኝ መልካም ማድረግ አይሰለቻቸውም። አሁን አንዴ አንዳንድ ቀን መልካም የሚያደርጉ አሉ፣ ረዥም ዓመት ደግሞ መልካም የሚያደርጉ ሰዎች አሉ። አንደኛ በቃላት ይገለጻል፣ በንግግር ይገለጻል። በንግግር ይገለጻል ማለት አንዳንድ ጊዜ ጀነረስ ተወኛለች ደግቶኛለሽ ደግነቱ ግን የገንዘብ ብቻ አይደለም። የቃላት ማድነቅ በቃላታቸው የሚያመጡት ነገር አንድ መገለጫ ነው፣ የደግነት መገለጫ ነው። አንዳንዴ ምን ይፈልጋሉ ሰዎች የሚያለቅሱበት ትከሻ ይፈልጋሉ። ሌላ ነገር እኮ አይደለም። ንጹሕ የሆነ በወንድምነት በታላቅ ሆነ እዚህ ላይ ሆነ ማልቀስ ትፈልጋለች እና አንዳንዴ ትከሻ ትሰጫታለች፣ አልቅሳ ትሄዳለች። ሀግ ስታረጊያቸው ይሄ ፓወር አለው። አይ ቲንክ እግዚአብሔር በውስጡ ያስቀመጠው ፓወር አለው፣ በጣም አለው። አንዳንድ ጊዜ እኮ የሚያስፈልገው እሱ ሊሆን ይችላል። ደግነት በምን ይገለጣል? መስለ በታች በመንካት ትክክለኛ ቦታ በትክክለኛ ጊዜ በመንካት ለምሳሌ፣ አንድ ሰው ታሞ ተኝቷል፣ አይደል? ታሞ ተኝቶ ሄጄ ዝም ብዬ ከማውራት በስተቀር ተጨማሪ እጁን ያዝ አድርጌው አይዞህ ትድናለ ይሻላ ላይዞ፣ አሁን ምንድን ነው? ተች ነው ነካሁት። በመንካትም ይመጣል። ቀብር ላይ ከአንድ ሰው ጋር እየሄድሽ ነው። እናቱ ሞተውበታል። ከዛ ክንዱን ያዝ ስታደርጊው፣ አሁን ይሄ ተች ነው። እና በተች በመንካት የሚተላለፍ ደግነታል። የምንሸነፍበት ሰዓት አለ በላይፍ እናቶች አሉ። እዛ ጊዜ መጥቶ አጠገብሽ የሚቆም ሰው እሱ መልካም ሰው ነው። ለሰዎች በጭንቀታቸው ሰዓት ስደርሽላቸው፣ አንዳንድ ጊዜ እንሸነፋለን። በሕይወት እንሸነፋለን። ስትታመሚ የሚሰማሽ መሸነፍ አለ። ስትታሰሪ የሚሰማሽ መሸነፍ አለ። አደጋ ሲደርስብሽ የሚሰማሽ መሸነፋል። ነግደው ሲከስሩ የሚሰማሽ መሸነፋል። በዛች በሽንፈታችን ጊዜ በተሸነፍንባት ሰዓት የሚደርሱልን ሰዎች መልካም ሰዎች ናቸው። በታመምኩ ጊዜ የሚደርስልኝ፣ ባዘንኩኝ ጊዜ የሚመጣ፣ በታሰርኩ ጊዜ የሚመጡ የሚያይን ሰው ለዚህ ይመስለኛል። ተርቤ አላበላችሁኝም፣ ታርዣ አላለበሳችሁኝም፣ ታምሜ አላስታመማችሁኝም፣ ታስሬ አልጠየቃችሁኝም ብሎ ያለው ጌታ ከዛ የት የት ነው ተርበያ የት ታርዘህን? ለእነዚህ ለታናናሾቹ ያላደረጋችሁት ለኔ ያላደረጋችሁ፣ ለነሱ ያደረጋችሁት ደግሞ ለኔ ያደረጋችሁት ያለው በልንረብል የምንሆንበት ሆነበት ሳ